ቲክቶከሯ ኢዲዲያ ነጻነት ወይም ናዮ! ትናንት ምሽት 11 ሰዓት ላይ ከቃሊቲ ጤና ጣቢያ ሪፈር ተደርጋ በጋንዲ ሆስፒታል የገባች ሲሆን ዛሬ ሚያዚያ 18 ከቀኑ 5 ሰዓት 30 330 ኪሎ ግራም የሚመዝን ወንድ ልጅ ከነቃ ከነቃጭሉ በሰላም ተገላግላለች። ለቤተሰቦቿና ለአድናቂዎቿ እንኳን ደስ አላችሁ ማለት እወዳለሁ። መልካም ጊዜ። ሰላም ጤና ይስጥልኝ። እንዴት ናችሁ? እንደምን አላችሁ? ወደ ተመልካቾቼ ከሰሞኑ ቃሊቴ ሄደው የበዓልን ማለትም የፋሲካን በዓል ለማክበር ያሬድነግ በሄደበት ሰዓት ከቪዲዮ እንደዚህ ክሮፕ ተደርጎ ወጥቶ የናዮ ፎቶ በብዙ ሰዎች ጋር ዓይን ውስጥ ገብቶ ነበር። ናዮ ያለችበት ጥሩ ላይ አይደለችም፣ የሚመለከተው ማድረግ ያለበትን ቢያደርግ ቢሉ አስተያየት አልጠፉም ነበር። በተቃራኒው ደግሞ ምን ችግር አለው? ሁሉም ተራሚ ላይ ያለ እናት የሚያደርገውን ነው እየሆነች ያለችው። ስለዚህ ከዚህ ሁላ ሴት እናቶች እንዴት እሷ ታየቻችሁ የሚልም አልጠፉም ነበር። በዚህ ሁላ ውዝግብ መሀል ግን ትላንት ምጧ መጥቶ ጋንዲ ሆስፒታል ዛሬ ወንድ ልጅ በሰላም ተገላግላለች። ጉርሻ ፔጅ ላይ ፖስት ከተደረገው መረጃ ላጋራችሁ። የተጨነቃችሁ በሙሉ እንኳን ደስ ያላችሁ። ብዙዎቻችሁ በሶሻል ሚዲያ በእስር ቤት እንድትወልድ የተወሰነባት ሲሉ የነበሩ ቲክቶከር ናዮ በጋንዲ ሆስፒታል በጥሩ እንክብካቤ ወንድ ልጅ ከነቃጭሉ ወለደች ሲሆን ለእሷ የሚጠቅማት በምጥ መውለዱ እንዲሆን ቢደረግም የእንሽርት ውሃው ግን ስለደፈረሰ በኦፕሬሽን ልትወልድ ግድ ሆኗል። የወለደችው ልጅ ክብደት 3 ኪሎ ግራም የሚመዝን በጥሩ ሁኔታ ላይ የሚገኝ ወንድ ልጅ ሆኗል። በፌዴራል ፖሊስ ታጅባ ልጇን ያቀፈችው ናዮ በጋንዲ ሆስፒታል በልዩ እንክብካቤ እየተደረገላት ነው ሲል ጉርሻ ፔጅ መረጃ አቀርተውናል። ማንኛውም እናት በወሊድ ምክንያት ወሊድ ሰዓት ላይ እና የአራስነት ጊዜውን በተመለከተ እስር ቤት ወይ ደግሞ ቅጣት ላይ ያለች እናት ምን መደረግ አለባት? የሚለውን ከጠበቃ ሰብለ ሰፋ አንደበት እንስማ እስኪ። በነ ጆን ዳንኤል መዝገብ አዲስ የተሰጠው ብይን ከሰብአዊ መብት አንጻር እንዲቆያችን ጠበቃ ሰብለ ሰፋ ነው። በትናንትና ሁለት እንግዲህ ችሎቱ እቺ ነፍሰ ጡር የሆነችውን ወጣት አስመልክቶ የዋስትና መብቷ እንዲረጋገጥ እንዲሁም ደግሞ የማይረጋገጥ ከሆነ ቤተሰብ በሚመርጠው ሆስፒታል እንድትወልድ እንዲደረግ የቀረበውን አቤቱታ የፌዴራል ማረሚያ ቤትን ምላሽ ካገኘ በኋላ ውድቅ አድርጎታል። ይሄ ከሰብአዊ መብት አንጻር በተለይም ከልጅቷ መብት አንጻር እንዴት ይታያል የሚለውን በምናይበት ሰዓት በኢትዮጵያ ህገ መንግስት እንግዲህ የተያዙ የተከሰሱ ሰዎች በማረሚያ ቤት ያሉ ሰዎች የመኖር ጤንነታቸው የመጠበቅ ሕክምና የማግኘት መብት እንዳላቸው ተረጋግጧል። ይሄ መብት በምን አግባብ ነው መተርጎም ያለበት? ይህችን ወጣት በተመለከተ ጤና፣ ዘ ራይት ቱ ሄልዝ፣ የስነ ተዋልዶ በህይወት የመኖር መብቷ ምንን ያካትታል የሚለውን አስመልክቶ በህገ መንግስቱ አንቀጽ 13 መሰረት የዓለም አቀፍ ሰብአዊ ስምምነቶች ከግምት ከተው ገብተው ሊተረጎም እንደሚገባ ያስቀምጣል። ከዚህ አንፃር ሴት እስረኞችን አስመልክቶ በዓለም አቀፍ ደረጃ ከ1997 ዓ ም ጀምሮ ዩናይትድ ኔሽን ተግባራዊ ባደረገው ዓለም አቀፍ ስምምነት መሰረት ሴት ታሳሪ ነፍሰ ጡር ከሆነች በተለይም ደግሞ መውለጃ ጊዜዋ ከደረሰ በምንም አይነት ሁኔታ እስር ላይ እንድትቆይ መደረግ እንደሌለበት በዓለም አቀፍ ደረጃ ሀገራት ተስማምተው የፈረሙት ቃል ኪዳን አለ። ከዚህ አንጻር እቺ ወጣት የዋስትና መብቷን ማረጋገጥ የማይቻል እንኳን ቢሆን በጤንነት የመውለድ በህይወት የመኖር መብቷን የሪፕሮዳክቲቭ ሄልዝ ራይቷን ባገናዘበ መልኩ በተመረጠ ሆስፒታል እንድትወልድና በአራስ ቤት እስካለች ድረስ ተመልሳ ወደ እስር እንዳትመለስ ሊደረግ ይገባ ነበረ ስለሆነም የችሎቱ ትእዛዝ ከጠቀስኩላችሁ ሰብአዊ መብት ድንጋጌ እንዲሁም ደግሞ ህገ መንግስቱ በአንቀጽ 13 የህገ መንግስቱ መብቶች ከነኚህ ዓለም አቀፍ ስምምነቶች ጋር ተናቦ ሊተረጎም ይገባል ከሚለው ጋር በእርግጥ ዋናው ሰላም መገላገሏ ነው። እሷም ልጇም በጥሩ ጤንነት ላይ መገኘታቸው። ሆኖም ግን ህጉ ከፈቀደላት የአራስነት ጊዜዋን መሆን ባለባት ቦታ ሁና በጥሩ ሁኔታ ብታሳልፍ ለእሷም ለልጇም ጤንነት ሲባል ማለት ነው። ምንም ቢሆን ማረሚያ ቤት እንደ ቤት ስለማይሆን፣ ከዛም ወደ ቅጣቷ ብትሄድ ህጉ ከፈቀደላት በዚህ መልኩ ብታሳልፍ ምኞቴ ነው። ዋናው ሰላም መገላገሏ ነው። እንኳን በሰላም ተገላገልሽ ማለት ትፈልጋለሁ። ትላንትና ዳግማዊ ፀሐይ ጉዳዩን በህግ እስከሚይዘው ይህ ግለሰብ ለምን አታናግርኝም በሚል እኔን ለማሳገት እንደዛ ተብኝ ይታወቅልኝ ስትል ፌስቡክ ፔጇ ላይ አጋርታ ነበረ። ይህ ሰው አድናን ሱልጣን ይባላል። እሱ የሚለው እኔ ከዚህ በፊት በደንብ ማውራት ጥሩ ጓደኛ የነበረች ለምን ዘጋሽኝ ብቻ ነው ያልኩት ይላል እሷ ደግሞ ዝቶብኛል ብላለች። ሆኖም ግን ማሳወቅ አይከፋም ና እወቁልኝ ብላለች። ይህም ፖስት ካደረገች ከሰዓታት በኋላ ለምን አታናግሬኝ የምትሉኝ ሰዎች ግን ምን ነክቷችሁ ነው ብላለች። እንዲህም ስትል በፔጇ ላይ ያጋርታለች። እኔ እኮ ግርም የሚለኝ ነገ አንድ ነገር በሆን ሪፕ ብሎ ለመሽቀዳደም አሁን ምን ችግር አለው ብታናግሩ የሚሉ መልክቶች እያየሁ ነው ምን ያህል ለራሳችን ክብር እንደሌለን እና በጣም ብዙ ደፋሪዎች ማለትም ሴት አጥቂዎች ሀገራችን ላይ እንዳሉ ለመታዘብ ችያለሁ። ለማንኛውም እኔ የልጆች እናት ስለሆንኩ እንጂ ምንም ነገር የማልፈራ ሴት ለሁሉም ነገር ከፊት የሚጋፈጥ ጀግና ልጅ ነኝ። ከእግዚአብሔር በታች ደግሞ በሕግ አምናለሁ። ለጥንቃቄ ለሌሎች ሴት እህቶችም ጭምር ስል ጉዳዩ ወደ ሕግ ወስደዋለሁ። አካበድ ሽላላችሁን ባለመቀደም ስለማምን ስድባችሁን እኔ ጋ ቦታ የለውም። ዛቻ ወደ ተግባር ሲቀየር ተደጋግሞ ስላየሁ ነው ብላለች። የዳግማዊ ፀሐይን ጉዳይ ጠበቃ ሰብለ እንዲህ ስትል አጋርታናለች። ከባለሙያ አንደበት እንስ ማስኪ ዛቻ ወይስ ሀሰተኛ ውንጀላ እንዴ? ቆያችሁን። ጠበቃ ሰብለ አሰፋ ነኝ። በትናንትና ሁለት፣ አርቲስት ዳግማዊት አንድ ሰው ካላገኘሽኝ ካላዋራሽኝ በሚል አክትሻለሁ የሚል ማስፈራሪያ ዛቻ እያደረሰባት ስለመሆኑ ጉዳዩን ወደ ሕግ እስከምትወስደው ሕዝቡ ይወቅልኝ ብላለች። ይህን ተከትሎ ግለሰቡ ዛቻ አይደለም የፈጸምኩት ቀልድ ነው፣ ለረዥም ጊዜ ከነበረን ትውውቅ አንጻር ቀልድ መሆኑን ታውቃለች፣ ያለ አግባብ ነው የወነጀለችኝ ብሏል። ይህን አስመልክቶ ሕጉ ምን ይላል የሚለውን በምናይበት ሰዓት በአርቲስት ዳግማዊት ላይ የተፈጸመው እየተፈጸመው በትክክልም ዛቻ ከሆነና ከነበራቸው ቅርበት አንጻር ቀልድ የሚባል ካልሆነ በማስረጃ ሲሪየስ የሆነ ዛቻ መሆኑን ካስረዳች በወንጀለኛ መቅጫ ህጉ አንቀጽ 580 መሰረት ሰውየው እስከ 6 አመት እስከ 6 ወር ይቀጣል። በሌላ በኩል ደግሞ ዳግማዊት እንደሚለው ሰውየው እሷ እሱን አስመልክቶ ዛቻ ኢንቲሚዴሽን ተፈጽሞብኛል ብላ ጉዳዩን ወደ ወንጀል ፍትህ ስርዓቱ ከወሰደችው በኋላ ግለሰቡ ደግሞ አሁን እያነሳ ባለው ሀሰተኛ ወንጀላ ተፈጸመብኝ በሚለው ገፍቶ የሚሄድ ከሆነ በወንጀለኛ መቅጫ ህጉ 447 መሰረት ፎልስ አኪዜሽን በሀሰት ሰውን መወንጀል ማለትም ንጹሕ ኢኖሰንት የሆነን ሰው እያወቁ መወንጀል የሚለው ላይ ነው የሚወድቀው። ስለሆነም በ ክስ በወንጀለኛ መቅጫ ህግ 47 መሰረት ለፖሊስ ሪፖርት አድርጎ በማስረጃ የሐሰተኛ ውንጀላ መሆኑን ካረጋገጠ እሷ ላይ እስከ አምስት ዓመት የሚደርስ ጽኑ እስራት ሊወሰን ይችላል ማለት ነው። ስለሆነም እውነቱ የቱ ጋ ነው ያለውን ነው የሚወስነው። ዛቻ ላይ ከወደቀ እስከ ስድስት ወር ይታሰራል። አይ ሐሰተኛ ውንጀላ ነው የሚል የበለጠ ደግሞ ክብደትና ማስረጃ ካለው ደግሞ እስከ አምስት ዓመት እሷ ትታሰራለች ማለት ነው። መሰል ጠቃሚ መረጃዎች እንድታገኙ የቲክቶክ አካውንቴን ፎሎ፣ ላይክ፣ ሼር አድርጎ አመሰግናለሁ። አንዳንድ ጊዜ ነገሮችን ቀለል አድርገን እንዳናየ የሚያደርገን እየሆነ ያለው ነገር ነው። የሴት ልጅ ጥቃት በጣም እየበዛ ነው ሀገራችን ላይ። የደበረው ያስደበረችው ወይ ደግሞ በሆን ነገር ካልተመቸችው ሂዶ መግደል እንደ ምት የሆነ እየተቆጠረ ነው። ይህ በበዛበት ሰዓት የደክማዊ ፀሐዬ ጭንቀት ወይ ደግሞ ፍራቻ ምንድን ነው ሊባል አይገባም። እንዳለችው ነው ከመቀደም መቅደም ይሻላል። ለዛሬ አዘጋጀውላችሁ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። አስተያየታችሁን ጻፉልኝ።